ሰላሳኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ በሚደረጉ ሁለት ጨዋታዎች ፍጻሜውን ያገኛል። የሰላሳኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ ዛሬ ፍጻሜውን ሲያገኝ ቀን ዘጠኝ ሰዓት ላይ መቻልና ባህር ዳር ከተማ መካከል የሚደረገው ጨዋታ ተጠባቂ ነው። በደረጃ ሰንጠረዡ በሶስተኛና አምስተኛ ደረጃ ላይ የሚገኙት ሁለት ቡድኖች በመካከላቸው ያለው የነጥብ ልዩነት ስድስት ሲሆን ሁለታቸውም ያለፈውን ሳምንት ጨዋታ በአቻ ውጤትን ቋጭተዋል። የባህር ዳር ከተማ የሊጉን መሪ ኢትዮጵያ መድን ካሸነፈ በኋላ የነጥብ ልዩነትን እያጠበበ ይሄዳል ተብሎ ቢጠበቅም ሳይጠበቅ ነጥብ በመጣሉ ሁለተኛ ደረጃን በኢትዮጵያ ቡና እንዲነጠቅ ምክንያት ሲሆን ዛሬ ይህንን ጨዋታ አሸንፎ ዳግም ወደ ድል ለመመለስና በፉክክር ውስጥም አለሁ ለማለት እያሰበ ወደ ሜዳ ይገባል ተብሎም ይጠበቃል። መቻል በአንጻሩ ከቅርብ ሳምንታት ወዲህ መነቃቃት በማሳየቱ ከረዥም ጨዋታዎች ካልመሸነፍ ጉዞ በኋላ በተከታይ ድሎችን በማስመዝገብ ወደ መሪዎቹ መጠጋት የቻለበትን ውጤት ማግኘት ሲችል ቡድኑ ያለፉትን ሶስት ጨዋታዎች በተከታታይ አቻ ውጤቶችን አስመዝግበዋል። ይህም የበለጠ ወደ መሪዎች የሚጠጋበትን እድል እንዳይጠቀም ሲያደርገው፣ በዛሬው ጨዋታ ከተከታይ አቻዎች በኋላ ወደ ሙሉ ነጥብ ለመመለስ ማሸነፍም ግድ የጣና መጎዶቹ ባለፉት አምስት ጨዋታዎች አንድ ሽንፈት ሲያጋጥማቸው በሶስቱ አሸንፎ በአንዱ ደግሞ ነጥብ መጋራት ሲችሉ ይህም ማግኘት ከሚገባቸው 15 ነጥቦች አስሩን ብቻ ለማሳካት አስችሏቸዋል። ይህም ቡድኑ በጥሩ ወቅታዊ አቋም እንዳለ ማሳያ ሲሆን፣ ጦሩ በአንጻሩ ካለፉት አምስት ጨዋታዎች አንድም ሽንፈት ያልቀመሰ ሲሆን በሶስቱ አቻ ተለያይቶ ሁለቱንም ደግሞ ድል ማድረግ ችሏል። ማግኘት ከሚገባው 15 ነጥቦችም ማግኘት ይቻሉ ዘጠኝ ነጥብ ነው። ይህም ከዛሬ ተጋጣሚው ጋር ተመሳሳይ ወቅታዊ አቋም ላይ እንዳለ ማሳያ ነው። በዚህም ሳቢያ የሁለቱ ቡድኖች ጨዋታ ብርቱ የመሸናነ ምክርና ማራኪ ጨዋታ እንቅስቃሴ ይታይበታል ተብሎም ይጠበቃል። የሁለቱም ቡድኖች የዘጠኝ ጊዜ ግንኙነቶች ስንመለከት ደግሞ ሶስት ሶስት ጊዜ ሲሸናነፉ፣ ቀሪ ሶስት ጨዋታዎች ባቸው ውጤት ሲያጠናቅቁ የዛሬውን ማን አሸንፎ የበላይነቱን ይዛል የሚለው ተጠባቂ ነው። በሌላ ጨዋታ የሳምንቱ መርሃ ግብር ማሳረጊያ በሀዲያ ሆሳናና ና ሱሑል ሽረ መካከል አመሻሽ 12 ሰዓት ላይ ሲደረግ ሀዲያ ሆሳና ደረጃውን ለማሻሻል ሱሑል ሽረ በሊጎ የመቆየት ልውናውን ለማለምለም እያሰቡ የሚያደርጉትን ጨዋታ በመሆኑ ይህም ጨዋታ በእጅጉ ተጠባቂ ነው። ፕሪሚየር ሊጎ ከተከናወነባቸው ካለፉት ሁለት ከተሞች በአንጻር ነት በሞቃ የደጋፊዎች ድባብ እጀባ ለስምንት ሳምንታት ጨዋታዎችን ስታስተናግድ የሰነበተችው ውቢቷ ሀዋሳ ከተማ ዛሬ በሚደረጉት ሁለት ጨዋታዎች እንግዶቿን የምትሸኝም ይሆናል። የፕሪምየር ሊጉ ቀሪ ስድስት ጨዋታዎች በአዳማ ዩኒቨርሲቲ ስቴዲየም ይደረጋሉ መባሉ ይታወሳል። ዘገባው የአንተነህ ታረቀ ነው።